ሰላም፣ ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ የጀርባ ቁርጥመት ህመምና አጠቃላይ የጀርባ ህመም ከምን የመጣ ነው፣ ምልክቶቹ እና መፍትሄዎቹስ ምን ይመስላሉ፣ እንዲሁም አስቀድሞ በጀርባ ህመም እንዳትጠቁ ማድረግ ያለባችሁ ነገሮች ምን ምንድን ናቸው የሚለውን እንግዲህ በዚህ ቪዲዮ ላይ በስፋት የምናይ ይሆናል ማለት ነው። ከዛ በፊት ግን ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ የጤና ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ኑ። አሁን በቀጥታ ወደ ጉዳያችን እንገባለን። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። የጀርባ ቁርጥማት የታችኛው የጀርባ ህመም ሲሆን ህመሙ ለቀናት የሚዘልቅና ከፍተኛ የስነ ልቦና ቀውስ የሚያስከትል ነው። ህመሙ ቀለል ያለ ምቾት የሚነሳ አጣዳፊና ኃይለኛ ሊሆን ይችላል። ዘላቂ የሆነ የጀርባ ህመም እስከ ሶስት ወራት የሚዘልቅ ሲሆን በህመሙ በየትኛው እድሜ ላይ የሚገኙ ሰዎች ይጠቃሉ። እንግዲህ የጀርባ ቁርጥማት ህመም በመጨረሻው የጎድን አጥንትና በታፋ አጥንት መካከል ባለው በጀርባ አጥንት ግራና ቀኝ በሚገኘው የሰውነት ክፍል አጥንት ላይ የሚከሰት ህመም ነው። እንግዲህ የጀርባ አጥንታችን እጅግ ጥንቃቄ የሚፈልግና ጉዳት ያጋጠመው እንደሆነ አጥንቱ ብቻ ሳይሆን ሌሎች የአካል ክፍሎቹም ላይ ጉዳት የሚያደርስ። እንግዲህ ጀርባን ብቻ የሚያም ከሆነ ብዙን ጊዜ ይሄ የዲስክ መንሸራተት ሳይሆን ይልቁንም የጀርባ አጥንቶች መገናኛ ላይ ያለ ችግር ሊሆን ይችላል። እንግዲህ በእድሜ ምክንያት ሊያጋጥም የሚችለው የጀርባ ህመም እንዳለ ሆኖ ከባድ እቃ በምናነሳበት ጊዜ መጠንቀቅ፣ እንዲሁም ቅጥ ያጣ ውፍረትም ሌላው መንስኤ በመሆኑ እሱን ማረም ግድ ይሆናል። እንግዲህ የጀርባ አጥንቶች መለው ሰውነታችንን ተሸክመው ከመያዛቸውን በላይ በእያንዳንዳችን አቋቋም፣ አካሄድ፣ አቀማመጥና አተኛኘት ይወስናሉ። እንግዲህ በዚህ የሰውነታችን ክፍል ላይ የሚደርስ ጉዳት ለብዙ የጤና ችግሮች መንስኤ ለሆነው ችግር ለጀርባ ህመም መነሻ ምክንያት ይሆናል። እንግዲህ የጀርባ ህመም በጀርባው አካባቢ ብቻ ተወስኖ የሚቀር ሳይሆን ቀስ በቀስ ወደ አንገት፣ እጅ፣ እግርና ወደ ፊኛ አካባቢ በመተላለፍ የችግሩ ተጠቂ የሆነው ሰው እንደ ልቡ ለመንቀሳቀስ እቃ ለማንሳትና እንደፈለገ ለመዘዋወር እንዳይችል ያደርጉታል። እንግዲህ በጀርባ ህመም መንስኤነት የሚጠቀሱ በርካታ ጉዳዮች ቢኖሩት ከእያንዳንዱ ሰው የዕለት ተዕለት ተግባራት ጋር ቀጥተኛ ቁርኝት ያላቸው ጭንቀት፣ ድብርት፣ የስራ ጫና የጡንቻ መወጣጠር እንዲፈጠር ያደርጋሉ። ይህም ደግሞ በጀርባ አካባቢ የሚገኙ ጡንቻዎችና ነርቮች እንዲኮማተሩ ያደርጋል። በዚህም ሳቢያ ከቀላል እስከ ከባድ ደረጃ ያላቸው የወገብ ህመሞች ይፈጠራሉ። እንግዲህ ከዚህም በተጨማሪም ለወገብ ህመም በዋነኝነት መንስኤነት ከሚጠቀሱት መካከል የሚከተሉት የተወሰዱት ናቸው፤ የጨጓራ ህመም፣ የዲስክ መንሸራተት፣ የአፈጣጠር ችግር፣ ያካሄድ፣ ያቀማመጥና የአተኛኘት ችግሮች፣ ጡንቻዎችን በአካላዊ እንቅስቃሴ አለማጠንከር፣ የኩላሊት፣ የማህፀን፣ የዳሌ የሪ እና የስኳር በሽታዎች እንዲሁም የጨረር ህክምናዎች ተጠቃሾቹ ናቸው፣ ለጀርባ መንስኤ ከሆኑት ውስጥ ማለት ነው። እንግዲህ ከዚህም በተጨማሪም ለጀርባ ቁርጥማት የሚደረጉ ሌሎች ምክንያቶች አሉ። ከነዚህ ውስጥም እንግዲህ ከባድ ነገር በማንሳት መጎዳት፣ ያልተለመደ ኃይለኛ ጅምናስቲክ መስራት፣ የመገጣጠሚያ ኢንፌክሽን፣ ብርድና ቅዝቃዜ ላብ በብዙ በሚወጣበት ጊዜ በድንገት ብርድ ሲያገኛችሁ ወይም ደግሞ ኃይለኛ ቅዝቃዜ ሲሰማችሁ እንዲሁም ቀዝቃዛ ነገሮች ላይ መደገፍ ጡንቻዎች እንዲቆማተሩ ያደርጋል። እናም እንግዲህ በመውደቅ ወይም በማተመም ምክንያት መጉዳት ዋነኞቹ የጀርባ ቁርጥማት ምልክቶች ናቸው ማለት ነው። ሌላው እንግዲህ የጀርባ ህመም ሲከሰት የተለያዩ ምልክቶች የሚኖሩ ሲሆን ምልክቶቹ እንደሰው ሰው ሁኔታ እና በሽታ መከላከል ብቃት ሊለያዩ ይችላሉ። ሆኖም እንግዲህ የጀርባ ህመም ዋነኛ ምልክቶች እንደሆኑ ከሚታወቁት መካከል እንግዲህ ከአከርካሪ አጥንት አካባቢ ላይ ያለው ዋና ምልክት ነው። ሌላው የጀርባ ቁርጥማት በተነሳ ጊዜ በወገብ ላይ የሚገኘው ስጋና ጡንቻ ከመወጠሩ የተነሳ ታማሚው ከአልጋ ላይ ለመነሳት ወይም ከዚያው ለመንቀሳቀስ አይችልም። ሌላው እንግዲህ የጀርባ ወይም ደግሞ የእግር እብጠትም ሌላው የማስጠንቀቂያ ምልክት ሊሆን ይችላል። ከዚህም በተጨማሪም ራስ ምታት፣ የራስ ማዞር እና መደንዘዝ፣ አንገት ለማዞር መቸገር የእጅ መደንዘዝ እና እንደ ልብ አለመታዘዝ እንዲሁም ሰገራ፣ ሽንት ለመቆጣጠር አለመቻል እና የእግር የእጅ መሸማቀቅ እንደ ኤሌክትሪክ የሚነዝር ህመምም ይገኙበታል ማለት ነው። እነዚህ ማንኞቹ ምልክቶች ናቸው ማለት ነው። እንግዲህ ማንኛውም ሰው እነዚህን ምልክቶች በተደጋጋሚ ያስተዋል እንደሆነ ወደ ባለሙያው ዘንድ በመሄድ ለችግሩ መፍትሄ መፈለግ ይኖርበታል ማለት ነው። እንግዲህ የጀርባ ህመም ህክምናው ምን ይመስላል የሚለውን ስናይ እንግዲህ ይህ አከርካሪ አጥንት በአደጋ በመውደቅ እና መሰል በሆኑ ችግሮች ጉዳት በሚደርስበት ወቅት ለተጎዳው የአከርካሪ ክፍል ድጋፍ በማድረግ በደረቅ አልጋ ላይ በማስተኛት መድኃኒት በመስጠት የአከርካሪ አጥንቱን ማከም ይቻላል። እንግዲህ በአከርካሪ አጥንቱ ላይ የደረሰው ጉዳት ከፍተኛ ከሆነና ህብለ ሰረሰር ድረስ የደረሰ ከሆነም በዚህ ሰ እጅና እግሩ ከሰነፉ ብሎም መንቀሳቀስ ካቆመ በቀዶ ጥገና መፍትሄ ያገኛል። ከዚህም በተጨማሪ እንግዲህ በዲስክ መንሸራተት፣ በትርፍ አጥንት መብቀል ምክንያት የሚከሰተው የጀርባ ህመም በቀዶ ጥገና ሊስተካከል ይችላል። ከላይ በዝርዝር ከተገለጹት ውጭ በሆነ የህክምና ዘዴ ማለትም በካይሮፕራክቲክ ህክምና ዘዴ ለአከርካሪ አጥንት ችግሮች መፍትሄ ማግኘት የሚቻል ይሆናል ማለት ነው። እንግዲህ ከእያንዳንዱ ሰው የዕለት ተዕለት ተግባራት ጋር በእጅጉ ቁርኝት ያለውን የአከርካሪ አጥንት የጤና ችግር ቀጣይ በምነግራችሁ መንገዶች ልንከላከለውና ለወገብ ህመም ከሚደረጉ ችግር ልንድን እንችላለን ማለት ነው። ከዚህ ውስጥም እንግዲህ ከባድ እቃዎችን አለማንሳት፣ በጀርባ አለመተኛት፣ በጎኑ በኩል መተኛትን መልመድ፣ ውፍረት መቀነስ፣ ሲጋራ አለማጨስ፣ ተቃላዊ እንቅስቃሴ ማድረግ ወይም ስፖርት መስራትን መልመድ፣ እንዲሁም ለረዥም ጊዜ አለመቆምና አለመቀመጥ። የረዥም ርቀት አሽከርካሪዎች እረፍት እያደረጉ ማሽከርከር ልምድ ማድረግ ይኖርባቸዋል። ረዥም ጉዞዎችን በምትጓዙበት ጊዜ እረፍትን እያደረጋችሁ መሆን ይኖርበታል ማለት ነው። ሁልጊዜ በምንቀመጥበት ሆነ በምንራመድበት ወቅት ቀጥ ብለን መሆን ይኖርበታል። ማታ በሚተኛበትም ጊዜ ሙቀት በሚሰጥ ቅባት ሰውነትን ማሸት፣ ህመሙ እንደጀመረው ያለው ስቃይ ከታገሰ በኋላ በቀን ሁለት ጊዜ የታመመውን የሰውነት አካል ማሳጅ ማድረግ ከዚህም በተጨማሪም ብርድና ቅዝቃዜ እንዳያገኛችሁ መጠንቀቅ፣ በተለይም እንግዲህ በሚያለባችሁ ጊዜ ድካምን በሚሰማችሁ ጊዜ የበለጠ ጥንቃቄ ማድረግ አስፈላጊ ነው። ውሃ በብዛት መጠጣትና ኩላሊቶች በንቃት እንዲሰሩ ማድረግ እንዲሁም በሙቅ ውሃ በመታጠብ ጡንቻዎችን ማነቃቃት ለጀርባ ህመም ለማስታገስ ይረዳሉ። ከዚህ ባለፈ ግን ትንሽ ከበድ ያለ ነገር ሲያጋጥማችሁ ወደ ሐኪም መሄድ ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበር። ሀሳብ አስተያየት፣ እንዲሁም ጥያቄ ያላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ጤና ነክ መረጃዎች እመለሳለሁ። እስከዛው እያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው